የወለድ ቻትን የ11 ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸሙት የቅጣት ውሳኔ ተላለፈባቸው። ተከሳሽ ወላጅ እናትና የእንጀራ አባቷ በሞት እንዲቀጡ ነው የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት ውሳኔ አስተላለፈው። የወንጀል ድርጊቱ የተፈጸመው ጥቅምት 30 ቀን 2015 ዓ.ም በግምት ከምሽቱ ሶስት ሰዓት አካባቢ በሚሆንበት ጊዜ በወረዳ አራት ልዩ ስሙ ከአባ ሰፈር እየተባለ በሚጠራው ስፍራ የግድያ ወንጀል መፈጸሙን የድሬዳዋ ፖሊስ ኮሚሽን ወንጀል ምርመራ ዘርፍ የታክቲክ ምርመራ ዳይሬክቶሬት ተወካይ ኢንስፔክተር ተመስገን ተሰማ ለብስራት ሬዲዮ ተናግረዋል። ጉዳዩ የተነሳው በጥቅምት ሰላሳ ቀን ሁለት ሺህ አስራ አምስት ዓመተ ምህረት ከምሽቱ ሶስት ሰዓት ተኩል አካባቢ ነው። በዚህ በድሬዳ ከተማ ቀበሌ ዜሮ አራት ልዩ ስሙ ለንደሎኒ ወይ ካባ የሚባልበት አካባቢ ላይ ተከሳሽ አና በየነ የተባለችው ወላጅ እናት ሟች ኬብሮን ግርማ የተባለችውን ከአስራ አንድ ልጅ ከዚህ በፊት ከባሏ ጋር አብረ ነበረ ከእሷ ከልጅ ከሟቸቷ ጋር የሟች አባት ጋር አብረ ነበረች እና ሳይግባቦ ቀርቶ ተፋተዋል። በዚህ መሀል ላይ ይሄኛውን ተከሳሽ አሁን በዚህ ሰዓት በግድያ ወንጀል የተፈረደበት ተከሳሽ ብሩክ አለሞ የተባለው ከሷ ጋር የፍቅር ግንኙነት ጀምሮ እንደ ባል ቤት ውስጥ ይገባል እና ለሟች ልጅ ያው የእንጀራ አባት ነው የሚሆነው። ከገባ በኋላ ያው ቤት ውስጥ ከባድ ብጥብጥ ነው የተነሳው። ከዛ ፊት ጥሩ ህይወት ነበረ የምትኖረው። ልጆቿን ይዘ ልጆቿን እንድጠላ አደረገ። በቃ በጣም ስጠላቸው ነበረ። ወንድ ልጅ የምነበራት እሱ እንደውም ትቶ ወደ አባቱ ወደ ግርማ አዲስ አበባ ሄደ። እችኛውም በትምህርት በጣም ጎበዝ ልጅ ናት። ቅድስት ትሬዛ ነው የምትማረው። አንደኛ አንደኛ ነበረ እንደው። እና የሰውዬው ከገባ ወዲህ ቤት ውስጥ ሰላም አልነበረም። ትገርፋት ነበር። ከዚህ በፊቱ ባልጋ ማለት አባቷ ጋር ማለት ነው መረጃ ተጣዴች ብለት ጠረጥሯት ነበር። ከፍተኛ በደል ደርሶባት ነበረ እና አልፎ ተርፎ ከአባቷ ጋር እየተገናኘች ነው በሚል ከዚህ ትምህርት ቤት ከፍቅድስ ሬዛ ትምህርት ቤት አወጣ። አዲስ ህይወት የሚባልበት ትምህርት ቤት ውስጥ አስገብታበት፣ እዛ እራሱ ለመማር አልቻለች። ምክንያቱም ረጅም ከቆየችበት ትምህርት ቤት አውጥታ ነው እዛ አስገበቻት። እና በዚህ ሁኔታ እያለች ትምህርቷንም ሙሉ አባጣ ቤት ውስጥ እንድትቀመጥ አደረገቻት። ከዛ አንድ ክፍል ቤት ውስጥ ቆልፋት ታሰቃያት በርበሬው ት እንደነበር ይህንን ማህበረሰቡን ያት ነበረ በኋላ ላይ የምጠቀሰው ከም እና ምሽት ገና ቀን ወደ ሰባት ሰዓት ስድስት ሰዓት አካባቢ ላይ ምሳ በምበላበት ታይም ላይ ልጅቷ በአንድ ክፍል ውስጥ ተቆልፈ ታለቅት ነበር። አብሮ አንድ ሰው አብሮ በዚህ ከተከሳሽ ብሩክ ጋ ጫት የምነበረው ሰው እቺ ልጅ ለምንድነ የተቆልፈባት ሲል እናትየው ቆልፋባት ሄደነው ቁልፍ የለም ማስፈታ አልችልም አለ። እና ከዛ ማታ ላይ መጥተ ከፍተ ነው። ከዛ በኋላ አብሮ ተባብሮ ደብድቦ ከገደሏት በኋላ አራት ሰዓት ላይ መርዝ ነው የጠጣችው በሚል መርዝ የሚመስል ዱኬት ነገር አፏ ላይ አድርጎ ተሸክሞ ወደ ሐኪም ቤት ጤና ጣቢያ ይወስዳሉ። ገንደቆሬ ጤና ጣቢያዎቹ አይቶት እንዲህ እቺ ሞተ የለም ወይ ሞተችው ልጅ እንዴት ነፍስ እንዳላት አዝላ መጣ በሚል ጥርጣሬ ለፖሊስ ይደወላል። ፖሊስ ከዛ በኋላ በቦታው ላይ ሲደርስ ለፖሊስም ይኸው በዚህ በርዝ ይመጣችሁ በሚል ለማሳሰብ ይሞክራሉ። እዛ ፖሊስ ይህንን እንደ መረጃ ይሄድና በጥልቀትና በስፋት ምርመራውን ይጀምራል። ከዛ በኋላ ራሷ መግደሏን ያው በኋላ ላይ በስነ ስርዓት ህግ ውሀ ሰባት እና ሰላሳ አምስት መሰረት ለፍርድ ቤትና ለፖሊስ የእምነት ቃሏን ሰጠች ጠጥች ሰጠ ከዛ በኋላ በሰውና በስነት ማስረጃ ማስረጃዎቹ ተሰባስቦ ለፌደራል ጠቅላይ አቃቤ ቀረበ። ፌደራል ጠቅላይ አቃቤ ከፍተኛ ፍርድ ቤት ጉዳዩን እንዲታይ ክስ ቻርጅ ከፍቶ ካቀረበ በኋላ እስከ ዛሬ ድረስ የከፍተኛ ፍርድ ቤት ሲያከራክር ቆይቶ ዛሬ በዋለ ችሎ የሞት ፍርድ ፈርዶባቸዋል በሁለቱም ላይ የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ዘርፍ ምርመራ ከፌዴራል ጠቅላይ አቃቢ ህግ ጋር በመናበብ በተሰራራው ስራም አንደኛ ተከሳሽ ሀና በየነ የተባለች የሟች ታዳጊ ወላጅ እናት እንዲሁም ሁለተኛ ተከሳሽ ብሩክ አለሙ የተባለው የሟች ታዳጊ የእንጀራ አባት ፍቅርና እንክብካቤ የምትሻውን የ11 ዓመት ታዳጊ ከወላጅ አባቷ ጋር እንዳትገናኝ ብሎም የመማር መብቷን በመንፈግ በአሰቃቂ ሁኔታ በማፈን በከባድ ሁኔታ በመደብደብ ከባድ የግድያ ወንጀል ሊፈጽሙባትም ችለዋል። በዚህም ፖሊስ አጣርቶ አቃቢ ህግ የመሰረተውን ክስ መዝገብ የተመለከተው የፌዴራል ከፍተኛ ፍርድ ምግብ ቤት ድሬዳዋ ምድብ አራተኛ ችሎት ግንቦት 15 ቀን 2017 ዓ ም ባዋለው ችሎት አንደኛ ትከሳሽ ሀና በየነና ሁለተኛ ትከሳሽ ብሩክ አለሙን ጥፋተኛ ሆኖ ስለገኛቸው በሞት እንዲቀጡ ውሳኔ ማስተላለፉ ኢንስፔክተር ተመስገን ተሰማ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ሲዩም ዘግባለች።